ሆርጅቱ አለልኛለች ነበር። እኔ ሀሳቤ ንችን እዚህ ከእንዴት ሆነብኛለች ነው። ዛሬ ስራ ላይ ነው ደውላ። በቃ በሰው ሀገር ላይ አንድ ሞት አይደለም፣ ሁለት ሞት ነው። አፈር ለማግኘት እንኳን ሞታችሁ አፈር ለማግኘት እንኳን ስንትና ስንት ውጣ ውረድ እንዳለው ስንትና ስንት ፕሮሰስ እንዳለው። አንዲት ልጅ በባህር መጥታ ሞተች፣ እርጉዝ ነበረች፣ ሞተች። የሞተችው ምንድን ነው? የወይባ መድኃኒት ሰጧት። በሽታሽ ወይባ ነው ብለው የወይባ መድኃኒት ሰጧት። ነገር ግን ያ መድኃኒት ገደላት እሷንም ልጇንም ማለት ነው። እና አንዲት እህታችንም በዱባይ ሞታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ እና የተወደዳችሁ ያሉት ቤተሰቦች እንደምናላችሁ እንደምንቆያችሁ እንደምንሰነበታችሁ ከኔ ጋር አልሐምዱሊላ ረብል አለሚን ሁሉ መልካም ሁሉ ሰላም ነው እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለው ሰላማችሁ ብያላችሁበት አለም ዳርቻ ብዝዝት ይበልልኝ ወጥቶ ተመቅረት አላህ ይጠብቃችሁ ኢና ሊላሂ ወኢላሂ ራጅዑን ከሞቱ አማሟቱ ይባላል እና የምትወዱትን ሰው አብሯችሁ የኖረን ሰው የተለመዳችሁትን ሰው ማጣት በጣም ይከብዳል። ሊያውም በስደት ላይ ማለት ነው፣ ከባድ ነው እህቶቼ። ወጥቶ ተመቅረት አላ ይጠብቃችሁ። እህታችን በዱባይ ህይወቱ አልፏል። ነገር ግን በየትኛው በሽታ ህይወቷ እንዳለፈ አልታወቅም። ምክንያቱም የተለያየ ሐኪም ቤት ስትሄድ የተለያየ በሽታ አድርገው ነው የሚነግሯት አንድ ቦታ ላይ ያው እንግዲህ መግቢያ ላይ እንደተመለከታችሁት እህቷ ጓደኛዋ ማለት ነው፣ የሰፈሯ ልጅ አብራት የምትሰራዋ በጣም አዝናለች። በጣም አስታማታለች። በቃ ምን ልበላችሁ፣ አንዱ ሆስፒታል አንዱ ሆስፒታል አንከራታ ተንከራታ አስታማታለች። ግን ያው አላህ አላለም። እኛ ከቀደራችን ማለፍ አንችልም፣ ከጊዜያችን ማለፍ አንችልም። እና አልፋለች። ነገር ግን የትኛው መድኃኒት የትኛው እንትን የትኛው በሽታ ሊገላት እንደቻለ አልታወቅም። አንደኛው ዶክተር መጀመሪያ ላይ የሆነ የሽንት ካንሰር አልኩኝ፣ ይቅርታ፣ የሽንት ኢንፌክሽን ነው ምናምን ነበረባትና ከፋርማሲ ከፋርማሲ መድኃኒት አምጥታ ወሰደች፣ መድኃኒት አምጥታ ማለት ነው። ያንን መድኃኒት እንግዲህ ዶክተር አላዘዘላት፣ ያንን ወሰደች። ከዛ ታመመች፣ ሄደች እዛ ሆስፒታል። ያ መድኃኒት ነው ኢንፌክሽን ያደረገባት ነው ምንድን ነው ያደረጋት አለ አንደኛው ዶክተር ማለት ነው። በነገራችን ላይ እዚህ ጋር ግን ማወቅ ያለባችው ነገር ማን ነው፣ የልብ ምች ነው የልብ ምንድን ነው አላት አንደኛው ዶክተር፣ አንደኛው ደግሞ ሳንባ፣ አንደኛው የሳንባ ምንች፣ አንደኛው ኩላሊት እንግዲህ እነዚህ ሁሉም ዶክተሮች የተለያዩ በሽታን የሰጧታል፣ ለልጅቷ ማለት ነው። እና አለኩል ያለ እዚህ ጋር ግን እህቶች ልብ የምትሉት ነገር አላህ ይጠብቃችሁ። የቤተሰቦቻችን የሀዘናቸው ሰበብ አያድርገን፣ የደስታቸው ሰበብ እንጂ ሀዘናቸው ሰበብ አያድርገን። ወላ በስደት ላይ ሞት አንድ ሞት አይደለም፣ ሁለት ሶስት ሞት ነው። ምክንያቱም ከጎናችሁ ማንም የለም፣ በህመማችሁ ጊዜ ማንም የለም። ስንሞት ደግሞ ሬሳችን ምናልባትም ሶስት ወር አራት ወር ሊቆይ ይችላል። አፈር ለማግኘት ራሱ ያለው ውጣ ውረድ፣ እኛ አፈር ጎናችንን አፈር ለማስነካት ራሱ ያለው ውጣ ውረድ ይሄን ነው አይባልም። አንድ አንዲት እህት ወላይ ነው የምላችሁ። አንዲት እህት የዛሬ አስራ አምስት ቀን ኦር ሀያ ቀን ከባህር ስትመጣ ሞተች። ከባህር ስትመጣ ሞተችና ገብታ ነው ገብታ ምንድን ነው የሆነው? ገባችና ከባህር እንደመጣች ለካ እርጉዝ ናት። አውቃ ይሁን ሳታውቅ አለኋለም መንገድ የገባችው እርጉዝ ናት። ወባ ነው ብለው የወባ መድኃኒት ትሰጧታል። ያንን የወባ መድኃኒት ትወስዳለች። ገባችው የወባ መድኃኒት ወስዳ፣ ከዛ አልተሻላትም። በጣም ያማታል። የት ይዘዋት ሂዳል ሆስፒታል። ከዛ እርጉዝ ናት፣ እሷም ልጁም ሞቱ። አሁን ድረስ እንትን አላገኘችም። አሁን ድረስ ወላሂ አልተቀበረችም። ልቤን ስብር ነው ያለችው። የሀገራችን ልጅ ናት። እና አንድ ሞት አይደለም፣ ሁለት ሞት ነው። እሷም ልጇም ናቸው። ገና አንድ ፍጥዬ ልጅ ናት። ገና አንድ ፍርዬም ቦቅ ቀላ ናት። ወላሂ ነው ምላችሁ። በጣም ያማል፣ ያማል። ይህንን ነገር ለቤተሰብ መንገር ያማል፣ ለሰሚ ያማል። ወላሂ ነው የምላችሁ። ብቻ ከባድ ነው እና መድኃኒት ሲሰጧችሁ አሁን የሆነ ነገር አመመኝ ስትሏቸው መዳሞች የተለያየ መድኃኒት ነው እየጠቀለሉ የራሳቸውን መድኃኒት እየጠቀለሉ ይሄ ለዚህ ጥሩ ነው፣ ይሄ ለዚህ ጥሩ ነው ምናምን ብለው ይሰጧቸዋል። እንዳነ ኮቶች እኔ ከዚህ በፊትም ተናግሬያለሁ። መድኃኒት ሲሰጧችሁ ዶክተር ያላየውን መድኃኒት በፍጹም እንዳትጠቀሙ፣ እንዳትጠቀሙ፣ እንዳትጠቀሙ። ለምን ይጎዳችሁ ይችላል። የትኛውን የሰውነታችን አካል ሊጎዳው እንደሚችል አናቅም። እኛ ደግሞ አብዛኛውን የስደት እህቶች ምንድን ነው ችግር አለብን? ውሃን እንጠጣም። ብዙ ጊዜ እግራችን አበጠ እግራችን፣ ወይኔ እግሬን ያመኛል፣ ወይኔ እንደዚህ ያለኛል፣ ወገቤን እግሬን እንላለን። ውሃ እንጠጣም። ውሃ ጠጡ፣ ውሃ ጨጓራችንን ያጥብልናል። ገባችሁ? አሁን እቺ ሞተች እህታችን፣ አንደኛው ዶክተር ኩላሊት ነው ያላት፣ ዶክተር መርፌ ያዘዘላት ጠይ፣ ያንም መርፌ መውሰድ አልቻለችም። ለምን አጥንቷ መውሰድ አልቻለም። አጥንቷ መውሰድ አልቻለም። ለምን? እንትን ማን ነው? ሰውነቷ ደርቋል። ውሃ ስለማጠጣ ልጅቷ በተፈጥሮ ጓደኛዋ እንዳለችው ውሃ አጠጣም አለች። ውሃ ስለማጠጣ ሰውነቷ ነሸፋለች፣ ሰውነቷ ማለት ነው። እና ሰውነቷ ስለነሸፈ ውሃ አጠጠጣም? ሰውነቷ ስለነሸፈ መርፌውን ወደ ክኒን ይቀይራል ሰውየው ማለት ዶክተሩ ማለት ነው እና ስለዚህ ውሃላ ውሃ ለመጠጣታችንም ለበሽታ እንደሚያጋልጠን ማመን አለብን ውሃ ጠጡ ምግብ ብሉ ምግብ የሌለበት ምሰሮቶች ደግሞ አላህ ይድረስላችሁ ከደሞዛችሁን ቢሆን አስመጥታችሁ ብሉ ለምን እራሳችሁን ለማዳን እራሳችሁን እንትን ለማለት ማለት ነው እና ምክንያቱም እኔ እናንተ ካላችሁ ነው ሁሉም ነገር እንትን የሚለው እኛ ካለን ነው። ሁሉ ነገር የሚያምረው የሰራነውን ነገር መጠቀም የምንችለው ቤተሰብ መርዳት የምንችለው ልጆችሽን ማስተማር የምችዩ ልጆችሽን ቁብ ነገር ማድረስ የምችዩ አንቺ በህይወት ስቆሚ ነው። እናንተ በህይወት ስቆሙ ነው። ስለዚህ ምንጊዜም ቢሆን ቅድሚያ ለራሳችሁ ስጡ። የሀኪም ቤት አንከፍልላችሁም አትሄጂም ካለቻችሁ በቃ ማለሽ ከደሞዝ ቁረጭ በሉ ከደሞዜ ቁረጭ ብላችሁ ሄዳችሁ ታከሙ። ኢንሹራንስ እንዳወጡላችሁ አድርጉ። ኢንሹራንስ ከወጣላችሁ የመንግስት ሆስፒታል በነፃ መታከም ትችላላችሁ። ግን ኢንሹራንስ እንዳወጡላችሁ ሰዎቻችሁን ጠይቁ፣ ተናገሩ። ኢንሹራንስ እንዳወጡላችሁ። ኢንሹራንስ ካላችሁ በነፃ የመንግስት ሐኪም ቤት ልክ ኢትዮጵያ በነፃ እንደምንታከመው። ትልልቅ ሆስፒታል የመንግስት ትልልቅ ሆስፒታሎች እየገባችሁ በነፃ መታከም ትችላላችሁ ኢንሹራንስ ካላችሁ። ኢንሹራንስ ከሌላችሁ ግን ያው ከፍላችሁ ነው። እንደ ምንድን ነው የሚከፈለው? እንዴ ግል ሆስፒታል ከፍላችሁ ነው የምትታከሙት ኢንሹራንስ ከሌላችሁ ማለት ነው። እና እንደዛ አድርጉ አለኩል ያህሊን፣ ልጅቷን ያው ለተወሰነ ቀን ኮማ ውስጥ ገባች። ከዛም በኋላ ያው ልጅቷ አንድ ቀን እየሄደች ጓደኛዋ ማለት ነው አብሮ አደጉ የሰፈሯ ልጅ አንድ ቀን እየሄደች አንድ ቀን እንትን እያለች አስታመመቻት። ነገር ግን ያው ሞተች ማለት ነው እና እኛ ከቀናችን አናልፍም። ምንም ሆነ ምንም ከቀናችን አናልፍም እና ብቻ በጣም ነው የሚያማው። ያቺም የሀገሬም ልጅ ያው ዛሬ ድረስ ሬሳዋ አልተቀበረም። ለሬሳ ማስቀበሪያ ብዙ ፕሮሰስ ያስፈልጋል። ይሄን ታውቃላችሁ። ወላሂ ሬሳ ለማስቀበር ይው ዛሬ ድረስ ወደ ወር ሊሆናት ነው፣ ፕሮሰሱ አላለቀም። ብር ያስፈልጋል፣ አፈር ለማግኘት ማለት ነው። አፈር ለማግኘት ሞታቸው፣ አፈር ለማግኘት ይሄን ያክል ነው። የሰው ሀገር ከሞቱ አሟሟቱ ብለው ሲሉ እናቶቻችን በጣም ምን ማለታቸው ነው ነበረ። ልክ ልክ ናቸው ለካ ልክ ናቸው፣ ከሞታችን አሟሟታችን ይከፋል። አፈር ለማግኘት እንኳን ስንት ወጣ ውረድ አለው ከሞትን በኋላ በሰው አገር ላይ። አገራችንስ ግን በቤተሰቦቻችን ምንሽን ነው ምንሽን ነው አይዞሽ ተብለን ነው የምንሞተው። በቃ በዘመድ መሀል ተከበን ነው የምንሞተው። በ24 ሰዓት ውስጥ ነው ቀብር የምናገኘው አፈር የምናገኘው። እዚህ ግን እንደዛ አይደለም። በሰው አገር ላይ ስሞቱ ግን እንደዛ አይደለም። እንደዛ አይደለም። ሶስት ወርም አራት ወር የምትጠብቁት ትችላላችሁ። በዛ ላይ ደግሞ ህጋዊ የሆነ ሰው ያስፈልጋል። ቀብር የሚያስፈጽም የቀብሩን ፕሮሰስ የሚጨርስ ህጋዊ የሆነ ሰው ያስፈልጋል። አረ፣ አረ፣ አረ አሁን በዚህች በልጄ ስላየሁት ነው፣ ወላህ ነው የምላችሁ። በዚህ በልጄ ስላየሁት ቀብር ለማስፈጸም ህጋዊ የሆነ ሰው ያስፈልጋል። ህጋዊ የሆነ ሰው፣ ፍቃድ ያለው ሰው፣ የመኖሪያ ፍቃድ ያለው ሰው ነው ፕሮሰሱን ጨርሶ እንድትቀበር የሚያደርጋት እስከ ኢትዮጵያ ድረስ ነው የሚሄደው። ፕሮሰሱ ከባድ ነው። ብቻ አለኩሊያ ላለ ወጥቶ ተመቅደት አላህ ይጠብቃችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውዶች ማሮች፣ ላይክ እና ሸር ሰብስክራይብ አድርጉ። አሰላሙ አሌይኩም ወረመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።